በለው በለው በለው በለው ሁሉም አዳዲስ ነገር ዘንድሮ ጉን መንጉር ነው። እኔ የሚገርመኝ ይሄ ስለምን እንደዚህ ውበት ይጨምራል? እንዴ እንዴ፣ ደግሞ ፍቅር እንዴት ነው ያማረባት። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች፣ እንዴት ናችሁ? ም ውዳችሁም ማከብራችሁ ቤተሰቦቼ፣ እንግዲህ ፍቅርዬ ዛሬ ከ ወይ ስሙን አላቀው ይቅርታ። ግን አርቲስት ነው አይደል? ይሄ ልጅ አርቲስት ነዋ፣ ዘፈን ምናምን አለው ግን ስሙን ግን አልተያዘልኝም እና ዛሬ ከፍቅር ጋር እኔ ሙስሊሙን ራሱ አላውቅም ነበረ፣ እውነት ለመናገር እና በነገራችን ላይ ያው እሩታም ለማሳየት የፈለገችው ነገር በቀደም የኦርቶዶክስንና የእስልምናን አንድነት ነው። እና በጣም ደስ ይላል፣ ማለት አንድነትን ማሳየት ማስተዋወቅ ምንም ማለት አይደለም፣ ደስ ይላል። ግን ግን ግን ግን እንደው በዛው እንዳትቀሩ ፈራው ምክንያቱም በጣም በጣም ነው ያማረባት ፍቅር ሩታ ራሱ በቀደም ኢጃቧ በጣም ነበር የሚያምርባት። እውነት ለመናገር እንዴት እንዴት እንዳደረገችው አላቅም ግን በጣም ነው የሚያምረው። በነገራችን ላይ ሙስሊም እህቶች እኮ አለባበሳቸው በጣም ነው የሚያምረው። እውነት ለመናገር በጣም ነው የሚችሉበት። በቃ ደስ ላል አለባበሳቸው። እውነት ዛሬ እንግዲህ ፍቅርዬ ዛሬ ማታ ይጠብቁን ብላለች። ግን ማለት ነው እንዴት መሰላችሁ፣ ማንን እንዳሰብኩና ማንን እንደሳልኩት ታውቃላችሁ? አብርሽ ነው የሳልኩት። አብርሽ ምስኪን እውነት አሳዘንከኝ። ከሁሉም ከሁሉም ሳትሆን ቀራ። ከሁለቱም ከፍቅርም ከሩታም ሳትሆን ቀራ። አያሳዝንም? ልክ እንደ ባህር ላይ ኩበት መሀል ላይ ተንሳፈህ ቀራ። የእውነት በጣም ነው ያሳዘንከኝ። በነገራችን ላይ ማለት ነው። አይዞህ፣ ያጋጥማል እንግዲህ በፊቱን ነው እንጂ መጥኖ መደቆስ አሁን ምን ያደርጋል መጣጥዶ ማልቀስትል ነበር አያቴ ና ለሆነ ነገር መጀመሪያ ጥንቃቄ አድርጉ እንጂ ከሆነ በኋላ እንግዲህ ምንም ማድረግ አይቻልም ማለት ነው እና ቻለው እንግዲህ አብርሽ ምንም ማድረግ አይቻልም ፍቅርዬ ግን እንደዚህ ውበቱን የደፋብሽ ኧረ ለነገሩ ፍቅር በፊትም ቆንጆ እኮ ናት በጣም ቆንጆ ናት ፍቅር መጀመሪያም ጨረቃ ነው የምትመስለው ለማንኛውም ለዚህ ውበት ላይክ ያስፈልገዋል ሼር ያስፈልገዋል ሰብስክራይብ ያስፈልገዋል። እስኪ የፍቅር ቤተሰቦች እስኪ ሰብስክራይብ አድርጉኝ፣ ግድ የላችሁም ሰብስክራይብ ፍቅርን እንደዚህ በውቡ እንደዚህ እምር ብሎባት ማምጥቼላችሁ ላሽ አትሉኝም። ሰብስክራይብ ሳታደርጉ እንዳትወጡ፣ ላይክ አድርጉ።